ልዩ የኢድ አልፈጥር በዓል ፕሮግራማችን እንደቀጠለ ነው። መግቢያችን ላይ እንግዲህ ሰርፕራይዝ አለን ዛሬ ብለናል። አማራ ሚዲያ ኮርፖሬሽን እንቁ የእንቁ ምስጋና የልዩ የኢድ አልፈጥር የበዓል ፕሮግራማችንን ወደ እናንተ እያደረስን ነው። በኮምቦልቻ ከተማ ጣቢያችን አማራ ሚዲያ ኮርፖሬሽን እንግዲህ አንድ ሰርፕራይዝ አዘጋጅቷል። ሰርፕራይዙ ምንድን ነው? ለማን ነው የሚለው እንድትከታተሉን የምንጋብዝ ነው የሚሆነው የክብር ደረጃ ስፖንሰራችን የኮምቦልቻ ከተማ አስተዳደር ነው። እጅግ ከልብ እናመሰግናለን። አንደኛ ደረጃ ስፖንሰራችን ደግሞ የቦሮሜዳ ጠቅላላ ሆስፒታል ነው። የተለያዩ የሕክምና አገልግሎቶችን በመስጠት ዘመን የተሻገረ ድንቅ ሆስፒታል ነው። እጅግ አድርገን እናመሰግናለን። ይህን የተዋበ አዳራሽ ያበረከተልን ደግሞ የኮምቦልቻ ፖሊቴክኒክ ኮሌጅ ነው። ሁሉንም እጅግ አድርገን እናመሰግናለን። ባለታሪካችን ህይወትን በመግፋት የሚደረግ ግብግብ ውስጥ ያለች ናት። እኔ ፎዚያ መሐመድ ይባላለሁ። ፎዚያ መሐመድ ያሳ ኮምበልሻ ከተማ ነው ያለሁት። እርገቴ ከቤተሰብ ጋር ነበር። ከዛ አገባሁኝ የልጆቼ አባት ማለት ነው። አገባሁ ስንኖር ስንኖር ሁለት ወለድኩ። ሁለት አመቱ አንደኛዋ አራት አመቷ ማለት ስለዚህ በወለድኩ በሀያ አምስት ቀን በሱ በሞት ተለየ ባለቤቴ። ያመው ነበረ በፊት ቲቪ ምናምን ነበረበት እና በዛ ምክንያት ነው እሱ ያረፈው ማለት ነው። እሱ ጋር የምንኖረው የቀን ስራ እየሰራ ነበር የምንኖረው እንደዚህ። ወዛደርነትም ታገኘ ያገኘውን ስራ ይሰራል የቀን ስራ ማንኛውም ስራ ማለት ነው እና በሰዓቱ እሱ እንዳለ ምንም አይቸግረኝም። ጓደኛም ላይ አልወጣሁም ነበር ማለት ነው። ታንወልድ በፊት ስራ ሰራ ነበር፣ ጽዳት ምናምን፣ ልብስ አጠባ ምናምን እንደዚ ሰራ ነበር በፊት ማለት ነው። ያው ተጋግዘን ለመኖር ስል ማለት ነው። ከዛ በኋላ ተረገዝኩ፣ በኋላ ተውኩት ስራውን። እሱ ብቻ ላፊነት ነበረ፣ ልጅ ብቻ ነበር ማሳድገው አሁን ያው እንትን ሲል ያው አማራጭ የለኝም፣ ጎዳና ወጣሁኝ እና እንደዛ ነበር የምኖረው። ጎዳና ወጣሁ፣ የጎዳናው የማያዋጣ ሆነ። ጎዳና ላይ በጣም ስቃይ ነበረ። ጎዳና ላይ እንደዚህ ቁጭ ስል የማላገኝበት ጊዜ ያለኝ እንደገና ከሞላ ጎደል ነው ንትን የምለው ማለት ነው። እና ብዙ ስቃይ ያለ ጎዳና ላይ እንደገና ጎዳናው አወጣይ ስል ከዛ ከሀገሮች ሰዎች 200 ብር 300 ብር በደርና ጎመን እገዛለሁ ተገበሬው ላይ። ከዛ ያቺን ጎመን ቸርችሬ 30ም 20ም አገኛለሁ ትርፍ ዋናውን ትርፍ ዋናውን ያመጣሁበትን ለባለቤቶቹ እሰጣለሁ እና እንደዛ እያልኩ ነው የምኖረው። ማላገኝበትም ጊዜ አለኝ። ልጆቼ ዳቦ መግዣ ራሱ ማጣበቅ ጊዜ አለኝ። አንድ ዳቦ ገዝቼ ሁለቱን አጋምሼ እኔ ዝም ብዬ የማድርበት ሰዓት አለኝ እና እና ይከብዳል። እንደዚህ ነው ኑሮዬ ማለት ነው። ከጎኔ ምንም ሰው የለኝም። እንደዚህ እያልኩ ነው የምኖረው። ሁለት ልጅ አሳድግ ማለት ነው ሰው ፊት ማየት በጣም ይከብዳል በዛ ላይ ብዙ ችግር አለ። እንኳን እንኳን ሁለት ልጅ አንድ ደ ማሳደግ ይከብዳልና በአሁኑ ሰዓት ማለት ነው። እና እንደዛ ያየርኩ ነው የምኖረው ወረው የቤት ኪራይ የሚያልፍ ቢግስ ሰዓት አለው። በቃ ሰው እያስቸገርኩ ነው የምኖረው ወረውና ስራ ባገኝ እኔ ሰው መርዳት ምችል ሰው ነበርኩ። ግን ተከራይሁ ትምቤት በቃ ታሞላ ጎደል ነው በቃ አመከ

ልጆቼ ልብስ አጠባ ላይ አብሬ ይዣቸው ነው የሚሄደው፣ እና ያው አጥቤ ስጨርስ ያው አብረን ይዤ ይመጣለሁ። ልብስ አጠባው ከሞላ ጎደል ነው ዞሮ ልብስ በየቀኑም አይደለም። አጥበው አይጠሩብኝ፣ ምክንያት አንደኛ ልጆች ስላለኝ ልጆቹ ላይ ያሳጥቧት ይችላሉ ብለው ያስባሉ፣ እና ነፃና ልጅ ያለው ሰው ኩላ የወዳ ይሰራ ይችላል። ልጆቼ በጣም ጥያቄ ብዙ ወይ ጥያቄ ይጠይቁኛል። ያዩት ሁሉ ማለት ነው። ከሚበላም ከሚለበሰም ከሚተካጫማም አቅም ማለት ነው። በቃ ጌጣጌጦች ራሱ ሲያዩ በጣም ይጠይቁኛል ልጆች ማለት ነው። ከምግብም የሆነ መንደር ያዩትን ነገር ታረክሽልን ብለው በቃ ይለእሳሉ ነው። በዛ ሰዓት ውስጥ ይጎዳል፣ እና የማድረግ አቅም ስለሌለኝ አላደርግ አላደርግላቸውም። ምንም ኑሮ የላትም አየዋ እታገኝ ትበላለች፣ ትታጣ ታድራለች፣ አታርግቤ ነው። በቃ ይዛ በራ ሄዳ ደሞ መልሳ ይዛ ትመጣለች። ትያጡ ይንጫጫሉ ልጆች። መናናቸው ተጎድቷል እና እና አቅም የለኝም ልጆች እንደዚህ ፍላጎታቸውን ለማሟላት በዓል መጥቶ እራሱ እንደዚህ የታጠበ ልብስ ነው የሚለብሱት ልጆች። እና እንደዛ ነው። ልጆቼ ሞራናቸው ተጎድተዋል፣ የኔ ሞራኔ ተጎድተዋል። እና እንደዚህ ነው የምኖረው። መቼም አንድ ይላ ፍላጎታቸው እንኳን በብዙ በትንሽ ራሱ ማሟላት አልቻልኩም በአሁኑ ጊዜ ማለት ነው። ወይ ከጎኔ አንድ ሰው የለኝ፣ ወይ ዘመድ የለኝ፣ ወይ እንድም የለኝ። እና እንደዚህ ነው የምኖረው ማለት ነው። እንግዲህ ቀደም ሲል ታሪኳን የነገርናችሁ ወይዘሮ ፎዚያ ማለት እሷ ነች። የሚገርም ታሪክ ነው፣ እየሰማን ያለ ነው። ኢድ የመስጠት የመተባበር የአብሮነት የዚያራ በዓል ስለሆነ እኛም ኮምቦልቻ መተን ይህን ታላቅ ፕሮግራም ስናዘጋጅ ይችን እህታችንን ዘይረናት መሄድ አለብን በማለት ነው የመጣ ነው። ልብስ እያጠበች ነው ኑሮዋን ትገፋ የነበረው እነዚህን ሁለት ልጆች ይዛ። የሚያሳጥብ ሰው የለም፣ ያው ገበያ ቀረ ማለት ነው። ስለዚህ ያን ሕይወቷን የሚቀይር ልዩ ስጦታ ነው፣ በዚህ መድረክ ላይ የምናበረክትላት። ስጦታውን የሚያበረክቱልን ክቡር ምክትል ከንቲባችን አቶ ወንደ ሰልሳን ወርቅ ወደ መድረክ እንዲመጡ በአክብሮት እጋብዛለሁ። በሞራል ሸኙልን። ያው ቀደም ሲል ሀዩ እንዳስተዋወቀቻችሁ ምን እንደምንሰጣት አታውቅም። ምን እንዳዘጋጀንላት አታውቅም። ግን ችግሯን ሊቀርፍ የሚችል ቢያንስ ልጆቿን አንድ ቦታ ላይ አስቀምጣ ስራዋን በቀላሉ እየሰራች ኑሮዋን የምትገፋበት ስጦታ ነው፣ ይዘንላት የመጣ ነው። ሀዩ ስጦታውን ማስታወቅ እንችላለን። ስጦታችን እንግዲህ የሚሆነው ቀደም ሲል ጀማንተም እንዳልከው ኢድን ነው እያከበርን የምንገኘው፣ ና በኢድ ቀን ደግሞ ኢድ የመስጠት በዓልም ነው። ዘካተል ፊጥር መስጠት አለብን እንግዲህ፣ ያለው ለሌለው ዛሬ እኛ የምንበላው ካለን መስጠት አለብን ማለት ነው እና ለተቸገረ እንዲሁም ደግሞ አማራ ሚዲያ ኮርፖሬሽንም ወይዘሮ ፎዚ ያለ ማገዝ ነው ይሄንን ያደረገው። ቅድም ስንገልጽ እንደነበረው እንግዲህ ባለቤቷም እያለ እንግዲህ ከዚህ ዓለም በሞት ከመለየቱ በፊት በልብስ አጠባ ነበረ ህይወቷን የምትመራው ልጆቿን የምታሳድገው ቤተሰቡን የምትመራው። ነገር ግን አራስ ምናት እንደምታዩት በጀርባዋ ልጅ አዝላለች፣ እንደ ህፃን ልጅም አለቻት። እንግዲህ ይህን እነሱ ልጆቿን ይዛ ግን በየቤቱ እየሄደች ልብስ አጥባ መስራት አልቻለችም። ስለዚህ አማራ ሚዲያ ኮርፖሬሽን ልናገር ነው ይቻላል። እሺ የልብስ ማጠቢያ ማሽን ከነሙሉ እቃዎቹ አሟልቶ፣ አዎ የልብስ ማጠቢያ ማሽን ከነሙሉ ማቴሪያሉ እናስረክባታለን። ቁልፉን ይህ ብቻ አይደለም፣ የሶስት ወር የቤት ኪራይ አማራ ሚዲያ ኮርፖሬሽን ከፍሎ ማስታወቂያውን ታፔላ ሰርቶ ቦታ አመሻሽቶላታል። እዚህ አዳራሽ አላችሁም ሌሎቻችሁም ይህን ፕሮግራም የምትከታተሉ እህታችን ጋር በመሄድ ያው ልብሶቻችሁን ማሳጠብ ትችላላችሁ ማለት ነው። የሶስት ወር የቤት ክራይን የተከፈለው ከዛ ባለፈ ደግሞ እንግዲህ ሙሉ ሙሉ የቤት ዕቃ የልብስ ማጠቢያ ማሽኑን ጨምሮ የምትሰራበትን ዕቃ ማለት ነው አማራ ሚዲያ ኮርፖሬሽን አሟልቷል። እንግዲህ ይህን የቤቱን ቁልፍ አላየችውም። በነገራችን ላይ ፎዚያ ዛሬ ነው እንግዲህ ሰርፕራይዝ ያደረግናት በሱ እንግዲህ እያጠበች ልጆቿን ቤተሰቧን ታስተዳድራለች ማለት ነው። ከልብ እናመሰግናለን አማራ ሚዲያ ኮርፖሬሽን ይሄንን ስላደረገ። ስለዚህ የቁልፍ ስጦታውን እንግዲህ አቶ ወንደሰን የሚሰጥልን ነው የሚሆነው። ሞራል ያስፈልጋል፣ ሞቅ አድርጉ። እጅግ በጣም ደስ የሚል ነው። ልጆቿን አንድ ቦታ ቁጭ አድርጋ ልጆቿን አንድ ቦታ ቁጭ አድርጋ ተረጋግታ ልብሷን እያጠበች ለሀገራቸው የሚጠቅሙ ለዲናቸው የሚጠቅሙ ልጆችን ታሳድጋለች ማለት ነው። እጅግ አሳዛኝ ታሪክን የሰማ ነው። ከሰራች ከጠነከረች ግን ይህን በ ይታበሳል። እናመሰግናለን። ክቡር ከንቲባ ክቡር ከንቲባችንን ወንደ ከመሄዱ በፊት ጊዜው ነው መድረክ ላይ እስኪ ምን ተሰማው። በመጀመሪያ አሚኮን በጣም እናመሰግናለን። ከተሞች አንዱ ከሚፈትናቸው አንዱ ዝቅተኛ የማህበረሰብ ክፍል የሚበዛበት ስለሆነ በዚህ ውስጥ የቤት እጦት ያለበት አለ። አሁን ባለው ሁኔታ መንግሥት ብዙ እንኳ እየሰራ ቢሆንም የኑሮ ውድነት አንዱ የሚፈትነን ነው። ሰው በዚህ ውስጥ አሚኮ ፈልጎ ካሉን በርካታ ዝቅተኛ ነዋሪዎችን እህታችንን አግኝቶ ማገኘትን ብቻ ሳይሆን በቀጣይነት የምትቋቋምበትን ድጋፍ ስላደረገ በራሴና በከተማ አስተዳደሩ ስም በጣም ማመስገን እንፈልጋለን። ስለዚህ ከተማ አስተዳደራችን ሌሎችንም እንደምንደግፈው ሁሉ እሷንም አብረን እንደ ከተማ አስተዳደር እንደግፋለን። በዚሁ አጋጣሚ ለጊዜው የኮሞርቻ ከተማ አስተዳደር የኢንዱስትሪና የፋይናንስ ኤክስፖ የሚያካሄደው እየሰራ ነው ያለው ከሚያገኘው ሀብት የሶስት ወር የቤት ኪራይ ተጨማሪ እንከፍላታለን ማለት ነው። አመሰግናለሁ። በጣም እናመሰግናለን። እሺ ክቡር ከንቲባችን እንሸኝና ከፎዚያ ጋር ትንሽ ቆይታ የምናደርግ ነው የሚሆነው። ከዚህ በኋላ በእጅ ማጠብ የለም ማለት ነው። ቀደም ሲል እንደነገርናችሁ ብዙ እንግዲህ ወንደላጤ ይኖራል ብዬ አስባለሁ እዚህ ታዳሚዎቻችን፣ ስለዚህ ልብስ የሚያሳጥብ ማለት ነው። ፎዚያ ጋር ቀረብ በማለት ልብስ በማሳጠብ እንግዲህ እንድትረዷት አደራ እንላለን። ምን ተሰማሽ? ደስታ ተሰምቶኛል። ሞላው ኢትዮጵያ ወንድሞቼ ወይም እህቶቼ በጣም ነው የማመሰግነው። ከምንም ባይም ባይን ስላበሳችሁልኝ በጣም ውስጤ የተደስተዋል አሁን ላይ ማለት ነው። አይምረው የምታዲስ እህቶቼ በጣም ነው የማወዳችሁ፣ በጣም ነው ማከብራችሁ። በቃ ጀዛውን ከአላህ ይክፈላችሁ። ፈገግታዋ ተመለስ አይደለ? በጣም ደስ የሚል ነገር ነው እንግዲህ አዎ። መበርታት ነው። ነገም ሌላ ቀን ነው። በችግር ውስጥ ያላለፈ በመከራ ውስጥ ያላለፈ ሰው ጥቂት ነው እኛ አገር ላይ። ስለዚህ ይህ ችግር ያልፋል። ነገም ሌላ ቀን ነው። በልጆችሽ ሌላ ደስታን ታያለሽ። ስለዚህ ከዚህ በኋላ ሊከፋሽ አይገባም። እጅግ እናመሰግናለን። አክብረሽን ስለመጣሽ በክብር ይሸኙልን።